እንደ እግዚአብሔር ፍቃድ እንግደ ለአድር ጊዜ ጠይቃ እንፈክላለን እናወራለን። እንደ እግዚአብሔር ፍቃድ እግዚአብሔር እንግዳ ይወርዳ። ብዙ ጊዜ ወዳጆቻችን ሙስሊሞች ብዙ ጊዜ የሚናገሩት ነገር አለ ክርስቲያኖች ከጥምቀት በኋላ ነው ክርስትናን የሚቀበሉት እንጂ ከክርስትና በፊት ሙስሊም እንደሆን ነው የሚነግሩን እና ከጊዜ በኋላ ክርስትናን እንደተቀበል አድርጎ ነው የሚያስቡት። ለምን ጥምቀት እንደምንጠመቅ እና ክርስትና እንደምንነሳ ስለማያቁ በደፈና ብቻ ከእናት ተወልደን በአርባ ቀናችን ስመ ክርስትናን ተጠምቀን ስንቀበል ያኔ ክርስቲያን እንደሆነ ነው የሚያስቡትና ርግጥ ያልገባቸው ነገር እንዳለ ግልጽ ነው። ብዙ ጊዜ ራሴ በተወለዱበት አካባቢ ላይ ብዙ ጓደኞች የሙስሊም ጓደኞች አለኝና እንደዛ ነበረ የሚሉኝ። የምናመልከው አምላክ እንደኛው ሰው እንደሆነ ለመግለጽ ይሞክሩ ነበረና ግን አሁን ላይ ነገሮች ጥሩ እየሄደ አይደለም እና ይህ ነገር እኔ እስከማቁ ድረስ አን በእስልምና ደረጃ በሃይማኖት ብዙ መነጋገር አልወድም ነበረ። ብዙም ከነሱ ጋር አንድ ሁለት መባባል አልፈልግም። ለምን ያልተረዱት ነገር እንዳለ ስለሚገባኝ ክርስትና እንዲሁ በቀላሉ ተነስቶ ስለ ክርስትና ማብራራት ይከብዳልና ነው። አሁን እኔ እዚ ጋር ላስተላልፍ የምፈልገው ክርስቲያን የምንሆነው ስጀመር ስለተጠመቅነቻ እንዳልሆነ እንዲገነዘቡ ለማስገንዘብ ያህል ጭምልክት ለማስተላለፍ ነው። እና ይህም እንዴት ነው? እንደ ክርስትና አካሄድ እኛ ክርስቶስ የመጀመሪያ የሱን ፈለግ እንድንከተል ያስተማረን ነጋኝ ነው። ሰው ልጅ ከውሃ እና ከመንፈስ ቅዱስ ልጅነትን ካላገኘ በውሃ ተጠምቆ የክርስቶስን ልጅነትን ካላገኘ የክርስቶስ ልጅ ልንሆን አንችልም፣ ወይም የፈጣሪያችን ልጅ ልንሆን አንችልም። ፈጣሪያችንም አባት ሊሆን እንደማይችል እሱ ራሱ ገልጾታል። ካልተጠመቃችሁ፣ ሲጋይም ካልበላችሁ፣ ደሜን ካልጠጣችሁ ከኔ ጋር ህብረት የላችሁም ብለ ክርስትናና ልጅነት ከአብራከ ዮርዳኖስ ካልተቀበላችውሁ ከእኔ ጋር አፍረት የላችሁ መንግስቴን የማታይትም ብሏልና። እንግዲህ እኛ ያንን ለመተገበር ነው የምንጠመቀው ማለት ነው። የመጀመሪያ አንድ እናት ልጇን ስትወልድ ወልዳ አርባ ቀን ነው በአራስ ቤት የምትቆዩ አርባ ቀንም ልትቆዩ የምትችልበት ምክንያት ታላቁ ነቢያ ሰዎችን ሙሴ ሕጉን እንዳስቀመጠ ከሆነ የመጀመሪያ አንድ እናት ከወለደች በኋላ ፈሳሽ ይኖራታል። ፈሳሹ ከሰውነቷ የሚፈሰው ፈሳሽ እስኪቆም ድረስ እስከ ሰላሳ ሶስት እናት አንዶር ከሶስት ቀን ነው ማለት ነው። ከሰውነቷ የሚፈሱ ነገሮች ይኖራሉ እና በዛ ምክንያት ወደ ቤተ መቅደስ መግባት እንደማትችል ሲገልጽ ነው። ያ ማለት ቤተ መቅደስ መግባት የሚችል ንጹ የሆነ ምንም አይነት ከፈ ውስጡ ወንድም ይሁን ሴት፣ ምንም አይነት ፈሳሽ ከውስጡ እንዳይፈስ ስለሚፈለግ ያ ቦታ የተቀደሰ ቦታ ንጹ ቦታ ስለሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደሙ የሚፈተትበት ቦታ ስለሆነ ከዛ ውጭ ሌላ ነገር ባዕድ ነገር እዛ ቤተ መቅደስ ውስጥ ሊገኝ አይችልም። ቤተ መቅደስ ውስጥ ምንም አይነት ከሳሽ ከሰው ልጅ ኖታ እዛ ሊገኝ አይችልም። ለዛ ይሄ ነገር ከሷ ፈሶ እስኪያበቃ ና እስኪቆም ንጽቦ እስኪቶን ድረስ ነው። ሰላሳ ሶስት ቀናትን በዚህ መልኩ ከቆየች በኋላ ሰባት ቀን ደግሞ ሙሴ የሰራ ህግ ነው። እሱንም እሷ ህፃናቷን ሀወጠችውበት ቀን ጀምሮ ታጥባ ታጥና ተዘጋጅታ ነው በሰባተኛው ቀን ወደ ቤተመቅደስ መቅደስ ሄድ የምትችለውና ቤተመቅደስ ቤተ መቅደስ ድጇን የዛ ገብታ ክርስትናው የምታስነሳ ነዛውን ክርስትና የሚያስነሳ አባት ይዛ ነው የምትሄደውና በዛም ሰዓት ነው ክርስትና ማስነሳት የምትችለው። ይሄ ነው። ለምን ልጁ ክርስትና ከተነሳ በኋላ ስጋን ደግሞ ለመጠበር ስለሚገባው ወደ መቅደሱ ውስ ሰው ስንምትገባ ያንን ንጽሕና ስላላት ነው ወደ ቤተ መቅደስ የምትገባው ማለት ነው። እና ይሄ ነው እንግዲህ እኛ ስርዓቱን ለመፈጸም ወደ ቤተ መቅደስ የምንገባውና የማንገባበት ምክንያት ስላለን ነው እንጂ ከናት ከአባቶቻችን ገና ስንወለድ ክርስቲያን እንደነበር ነው የምናገሩ። ያው ለምን እናቶቻችን በክርስትና ሕይወት እያሉ ነው የወለዱን። ሲወልዱንም ደግሞ እነሱ ከተወለዱበት እናታችንም አባታችንም ይሁን ወለጆቻችን እነሱም በአርባ እና በሰማንያ ቀማቸው ስመ ክርስትና ሲቀበሉ የጌታችን የመድኃኒታችን የኢየሱስ ክርስቶስን ስጋውን ደሞ ስለበሉ ስለጠጡ ክርስቲያን ስለሆኑም ነው። እና ያ የበሉትና የጠጡ ስጋና ደም ከነሱ ጋር ተዋሕዶ ስለሚኖር የሚወልዱትን ልጅ ከነሱ የተለየ ሃይማኖት ሊኖሮ አይችሉም፣ ክርስቲያን ነውና ነው። ይሄ እኛ ውስጥ የምንጠመቀው ጥምቀት የክርስቶስን ያስተማረንን መጠመቅ እንዳለብን በቅዱስ ዮሐንስ እጅ የተጠመቀውን ጥምቀት በዮርዳኖስ የተጠመቀውን ጥምቀት እኛም በአርባና መሰማንያ ቀናችን እንድንጠመቅ ሲያመለክትም ሲያሳየን ሲያስተምረድ ስለነበረ ነው። ይህንን ለመፈጸም ነው። እኛ ምንጠመቀው ሳም የክርስቶስን ልጅነት ስናገኝ አብተወልድ ስመ ክርስትና ይሰጠናል። እዛ ክርስትና ስማችን ጸንተን እንኖራለን ማለት ነው፣ ይሄ ነው ክርስትናችን። ሴት ልጅም ስትወለድ በዛው መልኩ ሰማንያ ቀን እናት በአራስ ቤት ትቆያለች። በዛ በሰማንያ ቀን ውስጥ ግን በነፃ እንትኗ እስኪያበቃ ድረስ ስልሳ ስድስት ምንም በአራስ ቤት ቆያለች ከዛ ሙሴ እግ ደግሞ መሰረት አስራ አራት ቀናት ካልላ በኋላ ከውስጥ የሚፈስ የነበረው ፈሳሿ ሲቆም መቆሞ ምብ ተረጋግጦ ገላን ታጥባ ንጹሕ መሆኗን በአስራ አራተኛ ቀን ወደ ቤተ መቅደስ መሄድ ስትችል ብቻ እንጂ ያንን እስከ ስልሳ ስድስት ቀን እሷ ወደ ቤት መቅደስ መሄድ አትችልም። ለዛ ነው ልጇን ልጇ ክርስትና የምታስነሳው በሰማንያ ቀን ነው። ይሄ ነው በቃ ሌላ ነገር የለም እና ከዚህ ጉዳይ ብዙ አባቶቻችን ትምህርት ሰጥተውበታል፣ መመራናች ትምህርት ሰጥተውበታል። ያው አሁን በቅድም ሚዲያ ላይ ይህን ነገር ስለሰማው ነው እና ወዳጆቻችን እንዲህ አቁለ ስለምንፈልግ ነው። ከዛ ውጭ በሃይማኖት ብዙም መነጋገር መረዳዳት ለሚፈልግ ማወቅ መረዳት ለሚፈልግ ማስረዳቱ ምንም ችግር የለው። ግን በሃይማኖት ደግሞ ብዙ መከራከር፣ ብዙ መፋጠጥ፣ ብዙ መፋጨት በቤተክርስቲያንም ፍቃድ የለውም፣ አይፈቀድም። በጣም የተከለከለ ነው፣ ኃጢአትም ነው። ክርክርን አጥብቆ የሚከራከር እሱ አማኝ አደለም። ግን ማስረዳት አንድ ሰው እምነት ምን እንደሆነ አብክሮ ለማስረዳት ግዴታ ስላለበት ማስረዳት ነው እንጂ መከራከር መሳደ አደብ ተገቢ አይደለም እና ይሄ ብዙ ወንዳጆቻችን ብዙ ጊዜ በጣም የስድብ አይነት ሲሳደቡ እንሰማለን። ለመረዳትም ፍላጎት የላቸውም፣ ግን በጣም ረጅም ሰዓት መከራከር ይፈልጋሉ እና እነዚህ ነገሮች ቢያቆሙ ብለን እንጠይቃለን። ለምን መጽሐፍ ቅዱስ አትከራከሩ ይላል፣ ግን ለማስረዳት ደግሞ አንከለከልን። አንድ ሰው ማወቅ የምፈልገው ነገር ካለ ጥያቄ ሲጠይ ከማስረዳት ወደ ኋላ ማንም ሊል አይችልም። እና ይሄ ነው በአግባብ ባለው መሰረት ነው ሁሉም ነገር የሚሄደው። ግን አንድ ጥያቄ ያነሳሉ፣ ሁለተኛ ላይ ይሳደባሉ። እና ይሄ ተገቢ አይደለም። ብዙ የስድብ መጽሐፎችን እንደጻፉ እና ቀልንያ እንዳንዱ ኡስታዞች ብዙ መጽሐፍ ጽፏል። ክርስቶስን በተመለከተ ድንግል ማርያምን በተመለከተ ብዙ የስድብ አይነት መጽሐፎች ጽፏል። ግን እኛ እንደው ቀን ይሄ ነው ያለበት ጊዜ ስለሌለ ቤተክርስቲያንም የተቃወመችበትን ጊዜ ስለሌለ በትግስት ነው ሁሉንም ነገር እያሳለብናለ ነው። ግን አሁን ላይ ነገሮች ወደ ማይሆኑ አካሄድ እየሄዱ ነውና ትንሽ ብትረጋጉ መልካም ነው። ኖምሮኔ ይህ ነው። በተረፈ ሁላችንም በየሜታችን በእምነታችን ጸንተን ብንኖር መልካም ነው። ይህንን ነው ምለው። በተረፈ ግን ምንድን ነው እኛ ሊያባላ የሚፈልግ ደግሞ ጠላት አለ ወዳጅ እን ያስቀመጥ ነው በተለይ በወዳጆቻችን ቤት ውስጥ አጋንንት ዘመድ እንደሆነ ብዙ ጊዜ ይናገራሉ። አንድም ቱክቱግ የሚያሰኛቸው ይሄ የአጋንንቱ መንፈስ ነው። ጅኒ የሚባል መንፈስ ከነሱ ጋራ ዝምድና እንዳለው አብክሮ ይናገራሉ። በቅርብም እኔ አንድ ወዳጀን እዚሁ ጠይቅ ያዋለው፣ አብረን የምንሰራ ነው ጠይቅ ያዋለው

የጅኒው ወንድ ሲቷን እኛ ሴት ማግባት እንደሚችል አብራክቶ ነው ይሮርኛል። ይሄ መንፈስ ነው፣ አጋንንት ነው። እንግዲህ እንደሰማነው በየጸበሉ እንደምንሰማው አግብቻት ወይም አግብቸው ኖር ብሎ አይነ ጥላ የሚለፈልፈው ከዚህ አንጻር ነው አንድም አይነጥላ አገባውት አገባዋት ብሎ ከልጅነቶ አፍርያት ኖሬ አብርያት ድጊ አሳድጊ እያልን የሚለፈልፈውም ይሄ ነው። እንግዲህ አጋንንት ማግባት አይቻልም አይፈቀድምም። አጋንንት ጋር የሰው ልጅ ዝምድና የለው ግን እነሱ እንዛመዳለን፣ እንዋነዳለን፣ እንጋባለን እኔ አብረንም እናመሰግናለን ፈጣሪን እያሉ ነው። እና እንግዲህ አጋንንት ፈጣሪን ሲያመሰግን አይተናናቅም። የተዋረደ አጋንንት ዛሬ ፈጣሪን ያመሰግናል ሲባል ስንሰማ በጣም ያስደነግጣልና ነው። አጋንንት አቅምን የለው ፈጣሪ ፊት ቆሙል ያመሰግን ምንም አይነት አቅም እና እንትን የለው ሞሮን የለው እንጂ

መንፈስ ስለማይታይ ስለማይጨበስ፣ ስለማይዳስስ ያ አግብቻለሁ አግብቻታለሁ ብሎ ሊለፈልፍ ይችላል። ግን ህይወትን ሲያመሰቃቅል የሚኖሮ መንፈስ ነው። ያ በረከትን የሚያሳጣ ኑሮን የሚያመሰቃቅል ከትዳሪ ተፈናቅለ እንድትሄድ የሚያረግ መንፈስ፣ ይሄ የተጣለ ርኩስ መንፈስ ነው ይሄ ነው። እና መንፈስ ጋራ ጋብቻ ወይም አብሮ ህብረት ፈጥሮ በመስጊድ ውስጥ አብሮ መጸለይ ላይ ለነሱ ተፈቅዶላቸው ስለሆነ ምናልባት ያደርጉታል። ደሞ አያደረግንም ነው ስላሉም እነሱ ራሳቸው ስላረጋገጡ ምንም መንትም ማለት አንችልምኛ። ግን ከኛ ወገን ጋራ ምንም አይነት እኛ የክርስቶስ ልጆች ነን፣ በደሙ የተገዛን በደሙ የተዋጀን ለልጆች ስለሆን አጋነት ከኛ ጋራ ምንም አይነት ምንም አይነት ህብረት የለው። ለሰከንድ ከኛ ጋራ ህብረት ሊፈጠርም አይችልም። አዎ አጋነት ምንም አይነት ቦታ የለንም። ከመቀጥቀጥ ከማዋረድ ውጭ እኛ ስድል አይለናል። ይሄን ላረጋግጥላችሁ እፈልጋለሁ። አዎ ምናልባት እናንተ እንዳላችሁት ተጋብታችሁት አላችሁ አብራችሁ እያመሰገናችሁ መኖር እንደምትችሉ ገልጻችኋል። እና እሱን እንደ እናንተ ምኞትና ፍላጎት የሆንላችሁ ነው። ምን እናንተ ያንን እያደረጋችሁ፣ ግን እኛ ንጹ አምልኮ በምናልመግበት ነገር ሁሉ መቀፋቸው ስታስቀምጡ ደግሞ እንመለከታለን እና የራሳችሁን ጉድፍ ከራሳችሁ አውጥታችሁ ሳታጠሩ እኛን ጉድፍ ለማውጣት ስለምትሯሯጡበት ነገር ትንሽ አደብ ብትገዙበት እላለሁ። ደግሜ አደብ ብትገዙበት መልካም ነው ብዬ አስባለሁ። በምን እኛን ካይናችን ጉድፍ ልታወጡልን አትችሉም። የራሱን ጉዱፍ ያወጥቶ ካጠረ በኋላ ነው የሌላውን የወዳጁን ጉዱፍ ሊያ የሚችለው። ቤትን ሳላጸዳ የጎረ ቤትን ቤት ላጸዳ መሄድ አልችልም። ስለዚህ ይሄ ነው። መጀመሪያ ራሳችሁን ቆም ብላችሁ ተመልከቱ። ቆም ብላችሁ እውነትና ውሸትን ለዩት። መንግስት ሰማያት ንስ ለመንግስት ሰማያት የታጨን በድንግል ማርያም አማካኝነት በልጅዋ አማካኝነት የመንግስቱ ወራሾች፣ መንግስቱን ለመውረስም ደግሞ እኛም ስራ ይጠበቅብናል። ዝም ብለን አይደለም መንግስቱን የምንወርሶና በክርስትና ስለምንኖር ብቻ አይደለም። ከም መስቀሌን ተሸክሞ ከኋላ ያልተከተለ አባት መንግስት ሀያን ብሏል። ሰ ስለዚህ መስቀሌ ተሸክሙ ስል ያንን የመስቀልን ነገራ ልንቀበል ስለሚገባው ነው። እሱ በቀራንዮ አደባባይ የተቀበለውን መከራ ጽዋውን እኛም መቀበል ስላለብን እንደውም ምንድን ነው አንድ ክርስቲያን እምነቱ ፈተና ሲመጣበት በጣም በትዕግስት ያሳልፎ ይቀበላል። ለምን አንገቱ እስኪ ሰይፍ ለት ድረስ ለዛ እምነት ሰማይቱ ቅዱስ ጊዮርጊስ እንዴት ሰማይትነት እንደተቀበለ፣ ቀዳማዊ ሰማይት ቅዱስ እስጢፋኖስም በድንጋይ ተወግሮ ሰማይትነት እንደተቀበለ ከክርስቲያንም ያ ነገር ይጠበቃል እና በእምነት ለመጣብን ነገር ያ ሰማይትነት ነው የምንቀበልበት እንጂ ሌላ ነገር አላ ሰማይትነት ትንቀበል ደሞ ስርዓትና አክባባሎ ግን እንጂ በጭፍን እየተጓዝ ንስ ሰማይትነት ሆናሉ ማለት ሌላ ችግር ሊፈጥርብንም ስለሚችል ጥንቃቄ ባለበት መንገድ ነው ልንሄድበት የምንችለው ሰማዕትነት እና፣ ይሄ ነው ቀኝ ለመታ ግራ ያስቅ ተባለው በእንደዚህ ሰዓት ነው እምነት በእምነት የመጣውን ነገር ብትመታ፣ ብትሰደብ፣ ብትንኳሸሽ ለምን ተሰደብኩ፣ ለምን ተንኳሸሽኩ ማለት አት ክርስቶስ ሲተፉበት

አትነካኩ እኛም ስትነካኩ በጣም ብዙ ነገሮችን ልታበላሹ ትችላላችሁና ነው። ስለዚህ ተከባብረን ኖረናል፣ ተከባብረን ተዋደን እንድንኖር አሁንም በዛውን መሰረት ብንቀጥል መልካም ነው። ይላለው። እንግዲህ ይሄ ነው። ስለነበረን ጊዜ እጅጋር ይገነ ማመሰግነው። በሰላም እግዚአብሔር ከሁላችን ጋር አሁን ሰላም ቆዩልኝ። ሰላም እግዚአብሔር ከሁላችን ጋራ ይሁን። እንግዲህ ሚዲያውን ሰብስክራይብ አድርጉት፣ ሼር ላይክ አድርጉ። አሳብ አስተያየታችን በሀሳብ መስጫ ሳጥን ላይ አስቀምጡልኝ ይላለው። ሰብስክራይብ ስታደርጉ የደውል ምልክቱንም እንዳትረሱ። አሁንም በአክብሮት ጠይቃቸዋለው። ሰላመ እግዚአብሔር ከሁላችን እግዚአብሔር አስጀምሮ ዘወረደ ብለው ዛሬ እዚ ጋ ደርሰናል። እንግዲህ ቀድሞ ጊዜ ደግሞ እሱ በሰላም በጤና አስፈዝሙ ሊብራነትን ሰዩ በሰላም በጤና እንዲያደርስን ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ ባይ